አሰላሙ አለይኩም ውድና የተከበራችሁ ቤተሰቦች እንደምን አላችሁ? በሀገር ውስጥም በሀገር ውጭም ያላችሁ የኔም የሁላችሁንም ቤተሰቦች ደህና ናቸው። እኔ ደህና አልሐምዱሊላ። ዛሬ እንኳን ያው ትንሽ ደስ በማይል ነገር ነው የመጣሁላችሁ። ለዚህም ደግሞ ያው ይቅርታ እጠይቃለሁ። ትናንትና እንግዲህ ሁላችሁም ቶፊቅ የፖስተው እንግዲ ዋይታችኋል ብዬ ተስፋ አደርጋለሁ። እና እኔ ሳየው በጣም ነው የደበረኝ። እውነት ለመናገር በቃ ነገሮችን ለማስተካከል በጣም ብዙ እየሞከርኩኝ ነበረና አንዱን ሳስተካክል አንዱ ይበላሻል፣ አንዱ ሳስተካክል አንዱ ይበላሻል። እና በቃ በጣም እያስጠላኝ ነው። እኔ እንጃ ማለት አንዳንዴ በጣም ይሁት ተደራራቢ ሲሆን አያናድም ደስ እና በቃ እያስጠላኝ ነው ያለውና ለማንኛውም አንተ የቶፊት ጓደኛ ጆ ተብዬው ማለት ነው፣ አንዴ ጥሩ ሰው፣ አንዴ መጥፎ ሰው፣ አንዴ ከዚህ አንዴ ከዚህ አትበል ማለት። መወገን ላለበት ወግንህ አይቻለሁ። ቴንኪው፣ ለሁሉም ነገር አመሰግናለሁ። ግን ደግሞ አንድ ለሁለት እንደዛ ማድረጉ ተገቢ አይደለም። ምናልባት እንደዛ አድርጋችሁ እሱን ፉፉን ያዋረዳችሁ መስላችሁ እኔ የምመለስ ወይም ደግሞ እኔ እንትን የምል ምናምን መስሏችሁ ከሆነ ተሳስታችኋል። እኔ ባየሁት ቪዲዮን ሳይ በጣም ያስጠላኝ በጣም ይደበረ በቃ ሸር ተደርጎልኝ ሁሉ ነው። እኔ ምክንያቱም ትንሽ አሞኝ ነበረ እና በቃ ዩቱቡን ቲክቶክ ላይ ምናምን እየገባው አልነበረም። ግን በእናንተ ቤት በቃ እናንተ አራዳ ሆኖች ፉንፉን ማለት ፏድን እንደዛ በማድረጋችሁ ቶፊክን በቃ ከአንተ አልጠብቅም ይሄ እኔ ማለት እስር ቤት ሳስለቅቀ በቃ ደስተኛውን የራስክን ነገር እንድትኖር ነበረ፣ ምክንያቱም መጥፎ ነገር ማድረግ እኔ መጨከን አልችልም። ግን በፏር ላይ እያደረክ ያለውን ነገር ብታርፍ ይሻላል። አንተ ጆ ደግሞ ጆ ተብዬው ደግሞ አንዴ አፈር አንዴ ሆ አ በቃ በየሄደበት ዝም ብላ አትንፈስ ማለት ነው። የሆነ የምታወራውን ነገር ልከት አይኖር። ለሰው ልጅ መጀመሪያ ሰው እንዲከበር ከፈለግ መጀመሪያ ማለት ነው ሰዎችን ለማክበር ሞክር እንጂ ይሄኛው ጓደኛ ስለሆነ ለዚህ አድልተ መልካም ነገር መናገር፣ ይሄኛው ጓደኛ ስላልሆነ ደግሞ ይሄኛውን ማንቋሽሽ፣ መሳደብ። አንተ ሲጀመር ምን ታውቃለህ? ስለ ሁለታችን የምታውቀው ሪሌሽንሽፕ አለ ማለት ስለ ሁለታችን በደንብ አድርገህ ታውቃለህ። ስለ ቶፊክ ገባህ አይደለ? ስለእኔና ስለፉፉ የምታውቀው ነገር የለው። እዚህ ጋር ማለት ጓደኛ ስለሆነ ለጓደኛ የማድላት ሳይሆን ለእውነት መቆም ነው አሪፉ ብዬ ማስበው ማለት ነው። ዛሬ እንደዚህ ባልከው ምላስህ ነገ ደግሞ እንትን ተልበታለህ ታፍርበታለክ። ቶፊቅም ደግሞ በዚህ ደረጃ ላይ ምናምን መውረድ ጥሩ አይደለም። አንተ እንደዚህ ስላደረክ ልጁን እንደዚህ ስለጎዳ ምናምን ምን ይሉታ አለውን እዛ ጋር በሰላም ተገናኝታችሁ በሰላም ነገሩን ለመፍታት ሞክሩ። በቃ ሰውስ ምን ይለናል ብላችሁ አታስቡ። ሁሌም በቃ ነትልልክ፣ ሁሌም ጭቅጭቅ፣ ሁሌም በቃ አይሰለቻችሁም? በምን የመራኝ ነው። በጣም ነው የሰለችኝ። በጣም ነው የደከመኝ። ብዙ ጊዜ ሁሉን ነገር ማለት ለማስተካከል በጣም ሞክር ያለው ከሚዲያ ጀርባም ደግሞ ሁላችሁም የምታውቁት ነገር ይህቶ እንዲያስጠላኝ ነው እያደረጋችሁ ያላችሁት። እሱን ወስዳችሁ ግን ጉድጓድ ቦታ ላይ ወስዳችሁ እንደዛ መደብደብ ምናምን የመጣችልህን ልጅ ምን እንዳደረግ ከታወቃለህ። ራስ እዚህ ጋር ውጥቼ እኔ እንዳወራ ምናምን ነገር አታስገድተኝ። እኔ ጨክኜ እንደወሰን የተገደድኩበት ነገር አለ። መታለሃለች አደለ? እሷን በሰላም ነው ለምን እንደመጣች፣ ይህንን ቤትስ እንዴት አወቀችው? ጓደኛሽ የነገረችኝ ብትለኝ የራሱ አላመንኩ። እኔ መኔታ ምናምን በቃ አላመንኳት። ምክንያቱም ወሎ ላይ የነበረውን ነገር ስለማቅ ማለት ነው፣ እንዴት ወደ አዲስ አበባ እንደመጣው ስለማቅ። ይህን ደግሞ እራሳችሁ ቀስ ብላችሁ ያው ታወሩታላችሁ። እኔ እናንተ ሚስጥር እዚህ ጋ መጥቼ ማውራት ምናምን ነገር አልፈልግ። የሄድኩት ለመልካም ነገር ነበረ፣ የጠበቀኝ ግን መጥፎ ነገር ነበረ። ያው ወደ ዋና ጉዳይ ስገባ በቃ በፏድ ላይ ያደረጋችሁት ነገር በሙሉ በጣም ነው እኔ በቃ ያስጠላኝ። እና ቤተሰቦች ይቅርታ፣ ያው እናንተንም እንግዲህ ስሜታዊ ሁኜ ለፈለፍኩባችሁ። እሱንም ያው ስጦታ አስቀምጠንልሻል ብሎ እኔ የድሮ ሰዎች ናችሁ ልበል የዘንድሮ ሰዎች ናችሁ ልበል አለቅም። አንዳንዴ የአራዳ አንዳንዴ ፋራ ያደርጋቸዋል፣ ልጆቹ ማለት ነው። ደብዳቤ እንኳን ጽፎ በሰው ይልካሉ፣ በወረቀት ጽፎ በሰው ይልካሉ፣ ስልክ እያለ ማለት ነው። ካልተመላለሳችሁ ብሎክ ይደራረጋሉ። እኔ እንጃ፣ እራሳቸውን አብደው በቃ እኔንም እያሳበዱ ነው ያለው አሁንስ ማለት ነው። ለምን እኔ ስራ ነበረ ቆይቼ ነበረ በጣም ደክሞኝ ነበረ። በቃ ስመጣ በጣም የደነገድኩት እሱን ምናምን እንደዛ ድብድቦ አፈር በአፈር አድርገው ሶፋ ላይ ጥሎት ይሄዳል። በዛ ደግሞ አልበቃቸው ብሎ እናንተ እኮ ድብዳቤ መላክ እኮ አይጠበቅባችሁም። ሬዲ ማለት ቤቴ ጋ ጥላቸው ትሄዳችሁ። እኳል ስመለስ እኮ ቤቴ ስገባ ማየት አይቀርም እና እንደ ማለት እንደ ሕፃን ልጅ ድብዳቤ መላክ አይጠበቅባችሁ ነበረ። በጣም አስነዋሪ ስራ ነው የሰራችሁት። እኔ ለማንኛውም በከፉ ጊዜ ከጎን የሆነው ልጅ ደግሞ መቼም ቢሆን አልተውም እናንተ እንደዚህ ያደረጋችሁት ብዬም አለምጠየፈው እሱን ጥግ ድረስ ከጎን ሆናለሁ። ፉዬኔ አለል ከጎን ነኝ። አንተ ከጎኔ እንደሆንክ ሁሉ እኔም ደግሞ በዚህ ሰዓት ስተና መጨረሻው ከጎን ነኝ። ምንም የሚፈጠር ምንም አንተ ጋር መጥፎ ነገር እስታላየው ድረስ እኔ አርቅ እኔ ሰዎችን የመረቃቸው ከሰዎች ላይ መጥፎ ነገር ሳይ ብቻ ነው። አልነበረው ማት

ይመጣሉ ብለ ድጋሜ ቤት ይመጣሉ ብለ አስበህ ነበረ? ጅሎች አይደል፣ እያወቅሻቸው። ጅሎችማ ጅሎች ናቸው። በጣም ጅል ስለሆኑ ነው እንጂ እንደዚህ የህፃን ስራ የሰሩ አረ ብቻ ለምንድ ነው አንተ ለእኔ አልደወልክልኝ? ሲጀመር አንተስ ቢሆን ለምን እንደዚህ አይነት ውሳኔዎች ወስድ ልጅቷን ወስደ እዛ ጋ ለምን እንደዛ አደረግክ? እንደሚመጡ አውቃለሁ በመጀመሪያ ደረጃ ስልሽ እየዛቱም ስለነበር በስልክ እንደሚመጡ አውቃለሁ። ሰው ብቻውን ነበር የፈለግኩት ቶፊክን ሁን ወይ ወንድነት አይደለም። በቃ ለምን እኔን አሰማኝ ሁሌ። አንተም እንደሱ እሱም ደረቅ ነው እንዳንተ። አንተም እንደሱ ደረቅ ነው። እኔ ደርቄ አይደለም እኔ ልህ በጣም ነው እያሳየኝ ያለው እና በቃ ያለውን ነገር በቤተሰብ ማለቅ አለበት፣ ውስጥ ለውስጥ ማለቅ አለበት። ለምን እሱም ለምን ቤተሰብ አንተም ለምን ቤተሰብ ይሄ ነገር ጥሩ ነው ተገቢ ነው ብለህ ታስባለህ ያልገባች ነገር አለ የእነሱ ዛቻ በጣም እየከፋ ነው አውቃለሁ እነሱማ በፉከራ አንደኛ ናቸው በዛቻ አንደኛ ናቸው አውቃለሁ ሰው አልታስረዳኝም አውቃለሁ ባህሪያቸውን በደንብ እኔ ደግሞ እንደ ወንድ ልጅ መወጣት ያለብኝ ነገር መወጣት አለብኝ ሲጀመር ብቻውን ነበር የጠበቁት ያው ብቻውን አይመጣም ከዛ ደግሞ ደና ነኝ እኔ። ወድሞቹ ሲጀመር ቡችላ ናቸው። ትናንሾቹን ቡችላዎችን ታውቃቸዋለን። በቃ አንዴ አፈር አንዴ እንትን ነው የሚያደርጋቸው። እኔ ደና ነኝ። እናንተም ለውድ ቤተሰቦች ደና ነኝ። ሶፊ ደና ጋር በላቸው አላልኩ ምናሽቻ አለ፣ ስለተናደድኩ ማለት ነው። ሶፊ በደንብ ባርጋይ ተንከባከብቺ ነው ያው እንትን አትሉንም፣ አትጎዱንም ቻገን ፍቅራችንን ነው የምታበረቱልን የምታደረጁልን እኛ ህፃናት ብቻ አይደለንም አሁን ከዚህ በኋላ በልህ የምናበላሸው ግንኙነት የለንም እናንተ የሆነ ነገር ፈጠራችሁ ማለት እናንተ ተደባደባችሁ የሆነ ነገር አረጋችሁ ማለት እኔና ሶፊን ታለያይ ያላችሁ ማለት አይደለም ያው ለማለየት ብዙ ነገር እያረጋችሁ ነው ፎቶ ቪዲዮ እየላካችሁላት ነው አውቃለሁኝ አንዳንዴ ከልብ ከተሳሰሩ ምንም እንትን የለም። እና ትንሽ ሁሉን ነገር እርሳና ደስተኛ። ኧረ እኔ ደስተኛ ማለት በከፋኝ ሰዓት ከጎኑ ነበርክ አይደለ? እኔ ደግሞ ቃል ገባላል። በቃ ሁሌም ደስተኛ ሆነ ነው እንድትኖረው ፈልገው። በዚህ ሰዓት ደግሞ በቃ ከጎኑ ነኝ። አውቃለሁ ሶፍዬ አይዞሽ፣ ብዙም እኮ አይደለም እንደሱ። ደስ እንትን ኧረ እኔ ስቃለሁ። እንዲያውም በይዘኝ ማለት ነው በልህ በጣም ነገሮችን እንዳፋጠን እያደረግኝ ነው። የተበላሹት ነገሮች ራሳቸው ያበለሻሹት ነገሮች በፍጥነት እንዳስተካከላቸው እያደረጉኝ ነው። እና ግን ሰርጋችሁ መቼ ነው የሚሆነው? በዚህ ሽምግልናው ቀለል ብሎብኝ ነበር። እንደው በደንብ አካብጄ ሰርግን የሚያስንቅ ሽምግልና ላደረገው ነው የወሰንኩት። እነሱ እንደተራ ነገር ያቋረጡትን ነገር አሁን በደንብ አድርጌ በሰፊው በትልቁ ነው ሽምግልናውን እንዲካሄድ የምፈልገው። እና ሶፊ ደስተኛ ስትሆኝ ደስ ይለኛል። እኔም አንተ ደስተኛ ስትሆን ደስ ይለኛል። ከፍቶ ማየት አልፈልግም። እኔም አልፈልግም። እየሰማችሁ ነው አይደል? ግን እንደዚህ ስላደረጉብኝ ደግሞ በጣም ደብሮኛል። አረ እኔ ምንም አ ሄጄ ነው ዝም በላቸው። አናታቸውን እጄ ፈንክችል ተበቀለ ነው የእኔ እናት ትንሽ ማደክ ሚብኝ ምሽ እዚህ ሰፈር የማውቃቸው ትንንሽ ልጆች አሉ፣ የጎረቤት ልጅ አለና ለሁለቱም ሁለት ህጻናት ልጅ እልካለሁኝ። እነሱ ያባረሩልኛል። እኔ እኮ ቲክቶክ ላይ ምናምን አልገባውም ነበር እና ቴሌግራም ላይ ሲልኩልኝ በቃ የሆነ ህፃን። በላቸው በቃ እነሱ ህፃን ናቸው፣ ከሆ እንደ ህፃን ይሰው፣ አስተሳሰባቸውም ህፃን ነው፣ አቋማቸውም ህፃን ነው። ነገራቸውንታ ብቻ በቃ ብስል ሰሆንናይሽ እኔ እናት ምስል ልንበል ባይዜ አሁን ከእናንተ ጋር ምናምን በንትርክ የማጠፋው ጊዜ የለኝም። ፍቅራችንን እናማሙቅበት ተውን። ማለት ደስተኛ እንሆንበት። የፍቅራችንን ጊዜ አትሻሙ። በጣም እየተሻማችሁ ነው። ጭራሽ እዚህ ሰፈር ነው እያንዣበቡ የሚውሉት በኔ ትላንት ብቻ ተዉት። ማለት እኔ ስለነበረኝ በቃ የሆነ ነገር እንትን ለማለት ለመቀየር እየሞከርኩ ነበር፣ እና ትንሽ ድካም ላይ ነበርኩኝ። ያው ነገሩ ሲሳካ ምነግራቸው ይሆናል። አሁን ላይ ዚጋ ሰርፕራይዝ ነው፣ ሰርፕራይዝ ነው። እኔ እና ሶፊ ብዙ ያስተካከልን ያለን ያለ ነገር አለ። ስናስተካክላቸው ለእናንተም ሰርፕራይዝ ነው። ሽምግልናችን በቅርቡ፣ በቅርቡ በትልቁ በትልቁ ሰሞኑን እንዳያችሁት ብቻ አይደለም፣ አሁን በደንብ አቅደንበታል። እንደውም ይበልጥ ጉዳዩን እንድናሰፋውና እኛም በደንብ እንድንዘጋጅበት ነው ያደረጋችሁ። እንኳንም አቋረጣችሁት፣ ለፌር ነው ማለት። አንዳንዴ ነገሮችን ሲበላሹ ማለት በሰዓቱ ቢያናደና ግን ደግሞ የተሻለ ነገር ሁነን በተሻለ ነገር እንድንመጣ በተሻለ ነገር እንድንደሰት በቃ አድርገውናል፣ እና ደስተኛ ሆንልን። እናመሰግናለን፣ ስለበላሻችሁብን እናመሰግናለን፣ እንወዳችኋለን። ከዛ ደግሞ እኔና ሶፊ ደስተኞች ነን። እሺ፣ ደስተኞች ነን። ማንም ደስታችንን አበላሽብን። አላህ ያመጣልን ደስታ ነው እና ማለት ነው። በተራ ሰዎች የሚበላሽ ደስታ አይደለምና ሶፊ ከልብስ ደስተኛ የሚል ስለምታገቢኝ እኔም በቃ መርጠህ ኔን ስለመረትክኝ አመሰግናለሁ። ቆንጆ ይባል የምትመረጭ ቆንጅ ከመልክ መልክ፣ ከማስተዋል ማስተዋል፣ ሁሉ ነገር የሚሰጠች ከአንተ ባይበልጥም ማለት ለእንደ ቶፊቅ አይነት ሰው የምትገቢ ሴት አይደለሽም፣ በዚህ በምንም ነገር የምትነጻጸሩ ሰዎች አይደለሽም። ያው አፍቃሪ ልብ ስላለሽ፣ ለሰው ሟች ስለሆንሽ እውነት መስሎች ነበር ለጊዜው ነገር ሁሉ ግን ያው አንዳንዴ ለተሻለ ልብ የተሻለ ልብ ያጋጥመዋልና ተገጣጥመናል ብዬ አስባለሁ። ቤተሰቦቻችንም እንደዛ ነው የምታስቡት። ብቻ ግን እኛ ደስተኞች ነው። ብንታመምም ባንታመምም እኛ ደስተኞች ነን። አሁን እግር እንድንጠብቅ ቤተሰብ እንዳለ በቃ አቧር አድርገውታል። ሳንጋባ በዚህ ልክ እንክብካቤ ካለ ሳንጋባ በዚህ ልክ እንክብካቤ ካለ ተጋብተን አስብ። አሁን እግር ምንም አሁን በደንብ እየተፈታታ ነው። ኧረ አሁን ብዙም አይደለም። እስኪጀመር ለምን እንዳሸጉት ራሱ ግራ ገብቶ ብዙ በጣም ያማህማ እዚህ ጋ ነው ትንሽ የጎዱብኝ እንጂ እዚህ ጋ ያው እንትን እንዳይልክ ነው ያዝ ያዝ አድርገው ውስጥ

እነሱ ከባድ ነው። አይ እነሱ ነገር ተይው እባክሽ። እንደው ፈጣሪ ቶሎ ሰርጋቱን አፋጥሎልኝ ብቻ እንደው ደስታ በደስታ በሆነን። እንግዲህ ፈጣሪ አንዴ አይቀርም። በቃ አንቺ ላይ ነው ሀሳባችን እኮ እስ ደግሞ ልይሽ ብዬ ስመጣ በጣም ደስ ብሎኛል። በጣም ደስ ብሎ ሳቅሽ ወይ ናፈቀኝ፣ ሳቅሽ። ተመስገን፣ ተመስገን። በጣም ደስ ብሎኛል። ይበል ቶሎ አጣርፈው ይጣደፍ ነገር፣ ቶሎ ደግሞ ሌላ ችግርም እንዳይመጣብን። እኔ እኮ አሁን መፍራት ጀመርኩ በቃ። አዎ አይታወቅም፣ ሰው የሚያደርግብን ነገር ስለማይታወቅ ቶሎ እናጣርፈው። ሰርጉንም ሚንፋ እናሳይ እንጂ ወገባችን እስክሳችንን ያክስትሽን እስክሳ አልናፈቅሽም።

ሰው ለማቃጠል ሳይሆን ለራሳችን ብለን ነው። ለግሬስም፣ አዎ፣ አይ ድል አድርገን ነው የምንደግሰው እንጂ፣ ድል አድርገን በደምብ አድርገን። አዎ፣ እኛማ አናንስም፣ አናንስም ለምንም። ቀድም ብያለሁ። በሁለት እና እንዴት ነሽ? እሰይ፣ ይህን ፈገግታ ይህ ፈገግታሽ፣ ተመስገን ተመስገን። ከዛ ጭንቀትማ እንኳን ገላገልከኝ። አሁን ትንሽ እያስጨነቋት ነው፣ አሁንም ቴክስት እያደረጉ ደብዳቤ እያላኩ ምናምን እያስጨነቋት ነው። እና እስቲ የሆነ ነገር አስበሉ

እንሻላህ ከጊዜ ሂደት በኋላ ነስደስታችኋለን ብዬ ተስፋ አደርጋለሁ። የእኔ ውድ ቤተሰቦች በጣም ነው መወዳችሁ። እንደደበራችሁ አውቃለሁ፣ ግን ደግሞ ያው ያልፋል በሚለው አደለ? ያልፋል ደግሞ። እንደዚህም የሆነ እንትን ላይ ሲኖር ትግል ላይ ምናምን ከሆነ የበኋላው የሚያምር ላይፍ ነው የሚሆነው። እንኳንም ገጠምን፣ እንኳንም ገጠምን፣ ቻሌንጆች ኖሩ። ቻሌንጆች ያበረቱናል። እንወጣቸዋለን እናልፋችኋለን። ብቻ ግን የሶፊንም ቤተሰቦች እክሳለሁኝ እኔ በደንብ አድርጌ። በአንዳንድ ወጣጤዎች ምክንያት ብዙ ነገሮች ለእናንተ የማይገባ ነገር ተፈጥሮባቸዋል። ስለዚህ እኔ ክሳለኝ በደንብ አድርጌ አሻሽዬ ክሳለኝ። ስላስደበርን ይሄ ትልቅ ነገር የጣን ስላደረግንባችሁም በጣም ይቅርታ ሰልሶች ቤተሰቦችን ይጠቀ ይቅርታ ጠይቄያለሁ። ቤተሰቦችን ማለት ሳናስበው ወደ ቤተሰብ ጨዋታ ውስጥ ገባን። ያው እንግዲህ ሁላችሁም ሁላችሁም እንደዚህ በውጭ ሀገር የምትኖሩ እህት ወንድሞች ተሰባስባችሁ ያስባችሁት ነገር ተሳክቶ ከቤተሰቦቻችሁ ጋር እንደዚህ ቡና እየጠጣችሁ ቁጭ ብላችሁ አሪፍ ጊዜ እንድታሳልፉ እመኛላችኋለሁ። እንዲሁም ደግሞ ያው የደበራችሁም ሰዎች ካላችሁ ደግሞ ያው ይቅርታ በእኔ ስም ነገር ሊሆ ማለት ቤተሰቦቼ የከፋችሁ ቤተሰቦቼ ይቅርታ አላለሁኝ እና ይቅርታ በቃ ዛሬ ደስ ብሎኛል እ የደስታ ቀን ነው እና እንግዲህ እስኪ ቡና ከሰርጉ በፊት ቆይ አክስትሽን ያሁን ድፍረት አይሆንብኝ ድፍረት አይደለም ከሰርጉ በፊት ግን እስክስታችሁን ለመገምገም ያህል እኔ ደግሞ ታቁኛላችሁ የውዝዋዜ ባለሙያ እስክስታችሁን ባየው